እኔ ነፍሴ አልገደልኝም የሚገርም ነበር። እና ጌታ ይባርክ። ጌታ ኢየሱስ ዘመንን ይባርክ። ስለ እውነት ስላወቅኩ ስለመጣ ደስ ብሎኛል። ቦሎ ባክ መልስ ይላለሁ። እንደዚህ በምትችል ጊዜ እየገባ በዝማሬም በቃለም ብታገለግለን በጣም ደስ ይለኛል። ጌታ ኢየሱስ ዘመንን ይባርክ። ወንድሞች እናንተ፣ አዎ ጌታ ኢየሱስ ክርስቶስ አብዝቶ ይባርክህ። ዛሬ ከ13 ዓመት በፊት ካራ ሚሊ የሚባልበት ወንጌላማኝ በጥቂት ቁጥር የሚገኝበት ቦታ ላይ የኔ ሽማግሌ ኢየሱስ ሽማግሌ ጌታ ኢየሱስ ሽማግሌ የሚል ዝማሬ ጌታ ሰርቶ በዘመር ሰዓት ላይ እኔ ትንሽ በጌታ ሁለት ዓመት ምናምን ነበርኩ። ገና ልጅ ነበርኩ እና ሁሉም ዝማሬ ነበር የምዘምሩ በጣም በጣም በጣም በዛ ምድረ በዳ ላይ አይደለም ወንጌል ለማገልገል መጥቶ ለመዘመር ጌታን ለማገልገል አይደለም፣ እንዲሁ በክርስትና እንኳን ለመኖር በጣም በሚከብድበት ሁኔታ ነበረ። ሙሉ ወንጌል ቸርች ነው የመጠፍ ስታገለግል ከአንዴም ሁለት ጊዜ ኮንፈረንስ ተዘጋጅቶ እዛ መጠፍ አገልግልሃል። ጌታ ኢየሱስ አውስቱ የባርክ። በጣም ከውስጤ የማይጠፉ ብዙ ዝማሪዎች ካንተ ሰምቻለሁ። ጌታ በዛ አንጾኛል፣ ረፍቶኛል። ማክሮኒ ያል ጌታ ኢየሱስ አንስቶ ይባርክ። እንደው ብችል እነዛን ዝማሬዎች የማገኝበትን መንገድ እንደው ብታመቻች ብሰማቸው በጣም ደስ ይለኛል። ጌታ ኢየሱስ ይባርክ። እንደው ቢቻል የእኔ ሽማግሌ የሚለውን መዝግሮ ዘምር በጣም ደስ ይለኛል። ተባረት። ጌታ ኢየሱስ ይባርክ። ግናለው ያበይ ማርክ እውነት ነው። አራሚሌ ማይረሳ ታሪክ አለን ሁለተኛ ካሴቴ

በእዛ መስመር እግዚአብሔር ይመስገን ነው። ካሴቱ እንደወጣ አካባቢ ደቡብ ነው እኔ በጣም በስፋት አገለግያለሁ። ደቡብ ላይ ግን ብዙ አገለግያለሁ። ካሴቴ ግን በእዛ መስመር ግን

እግዚአብሔር ይመስገን አንተንም ስላገኘሁ። ሰሞኑን እንደዚህ ሰዎች ነበር ብዙ ሰዎች ነው። እዚህ ቤትም የቅድም ስትው ያዩ አይቼ ነው መግባት ሰዎች አሜን። ወንድማችን እንግዳይታችን እናም እንጸልያለን። ጌታ ኢየሱስ ክርስቶስ ደግሞ ይረዳል። ደስ ብሎኛል ስለእውነት እንደዚህ አይነት ሰው ስላገኘው፣ እኔ ለመጀመሪያ ጊዜ ነው እንደዚህ። ማለት ኦፍኮርስ አሉ ወንድሞች አገልጋዮች አሉና፣ ግን በዚህ ደረጃ ግን እንትን ያለ ሰው ለመጀመሪያ ጊዜ ቤቴ ሲገባ እና ደስ ብሎኝ ያለ ወንድም፣ ጸጋ ይብዛልን፣ ተባረክልን። አትጥፋ ደግሞ እዚህ በምትችለው ሰዓት እንደዚህ ቤት ስንከፍት ጎራ ያልክ ታገለግል፣ ደስ ይለናል። ተባረክልን ወንድማችን። በዚሁ መንፈስ ግን የሚዘምር ሰው ካለ ዘምር በዚሁ መንፈስ ያለ ማለት ዘምር ያለ ዴቭ ጂሰስ የማርያም ወዳጅ ጆሲ ፋ ሁላችሁ ትግስት ዘምር ዘምሩ ለጌታ አሁን ሲጀምር ድምፄ እንዴት ነበር እባክሽ የበረከትን ሲጀምር ድምፄ ጥሩ ነበር እሱ ባይኖር ነበረ። እሱ ባይኖር ነበረ። እሱ ደግሞ ሲጀምር እንዴት ውስጥን እንዴት እንደሚያደርግ እንደምንም

እና እንዘምራለን። እንደ ያደለ ጌታ ነው የምንዘምረው፣ በኢየሱስ እኛ እንዘመርማ ሊዘምር ነው የተደረገልን ሰዎች ያደለን እንደ ወዳጆች ሀገር ምድር ሲናወጥ ሰው ሁሉ ሲታገል ለማምለጥ፣ እየባሰ ግርግሩ ህይወቴ ሊረብሽ ሊያስፈሩ፣ ለካ ቆሜ ሳስበው ኑሮ የበኪዳን ነው ኧረ ከኔ ጋር ያለ እርሱ እግዚአብሔር ነው። ሀገር ምድር ሲናወት ሰብ ሁሉ ሲታገል ለማምለት እየባሰ ግርግሩ ህይወቴ ሊረብሽ ሊያስፈሩ ለካ ቆሜ ሳስበው ኑሮ የበኪዳን ነው። ኧረ ከኔ ጋር ያለ እርሱ እግዚአብሔር ነው። ኪዳናለኝ! የእውነትም ቃላለኝ ኢየሱስ ነው ልጁ ያደረገኝ። መመኪያዬ፣ የእውነትም ተስፋዬ፣ እርሱ ላይ ነው መደገፊያዬ። ኪዳናለኝ። ደግሞ ወጣች እንጂ እሷም፣ ሁሉም የጌታ ሰዎች ናቸው። ሌላ ቦታ ያውቃቸው ያለው ብርቴ ጋ እንደውም፣ ዳኔ ጋ እና ከተመቻቸው በውስጣቸው ካሉ መንፈስ ቅድንትን ቢያካፍሉን ደስ ላ ሰዓት ካለች እነሱም ከተመ